እንደምናናችሁ አዋ አባላሉ ኢሚግሬሽን ተበቃ አኔን ከፖስት ተማሳችሁ ሰት ዛሬ ደሞ ይጀላችሁ የመጣውት ሁለ እንደ ሁለተኛ ክፍል ነው። ባለፈው ስለ አሳይልም ኢንተርቪው ስትሄዱ ምን ነው ወይ ደሞ ኮርት አሳይልም ኢንዲቪዱዋል ሄሪንግ ሲኖራችሁ ምን ነው ኤክስፔክት ማድረግ ያለባችሁ ምን ነው የምትጠብቁት የሚለውን ነው። ዛሬ ደሞ የሜሬጅ ኢንተርቪው ሲኖራችሁ የሚለውን ነው። የሜሬጅ ኢንተርቪው ሲኖር ምንድነው ተዘጋጅተን የምንሄደው ሄደው ነው። ብዙ ጊዜ የማሬጅ ኢንተርቪው ስትጠሩ ሞስት ኦፍ ዘ ታይም የሚያዩት ይሄ ትዳር ጉድ ፌዝ ሜሬጅ ነው ወይ እውነተኛ ሜሬጅ ነው ወይነስ ለኢሚግሬሽን ቤኔፊት ነው የተጋቡት የሚለውን ለማጣራት ኢንተርቪው የምትገቡበት ጊዜ መጀመሪያ ቃለ መሀል ላይ ያስደርጓቸዋል። ጠበቃ ካላችሁ ጠበቃችሁ ከኋላ ይቀመጣል። ከዛ በኋላ አፕሊኬሽን ፎርሙን ጎትሩ ያደርጋል። እያንዳንዱ የተጻፈው አይ 485 ያ ኢንፎርሜሽንን ይታያል ማለት ነው። ስማችሁ፣ አድራሻችሁ ትክክል መሆኑን የሚቀየር ነገር ካለ እንደዚህ አይነት አንዳንዴ ያንን አንድ እያንዳንዶቹን ለብቻ ለያይቶ ይጠይቋቸዋል። ፎርሙን ወይ አንድ ላይ ፎርሙን ለያዩ ይችላሉ። በኋላ ግን ለዋናው ትዳሩም ለሚመለክተው ጥያቄ ይለያያቸዋል። ለምሳሌ መጀመሪያ ፔቴሽነሩ የሚጠይቁ ፔቴሽነሩ ማለት ያ የሞላው ሰው ማለት ነው። ኦኬ እና ያን የሞላ ሰው ሲጠይቁ የሚጠይቁ ጥያቄዎች አሉ። ኦኬ ለምሳሌ ባለቤቶች በስንት ዓመተ ምህረት ነው የተወለደው? በምን ወር ነው የተወለደው? ዴት ኦፍ በርዝ መቼ ላስት ኢየር ክሪስማስ የት ነበራችሁ? ሃኒሙን የት ሄዳችሁ? እናቱ ማናቸው? ስማቸው፣ መቼ ነው ዘላስ ታይም የእሱን እህት ያየሽው? ስንት ሰዓት ነው ባለቤትሽ የሚወጣው ከስራ የሚገባውና የሚወጣው? እንደዚህ አይነት የተለያዩ ጥያቄዎች ማለት ነው። የቤታችሁ ግድግዳ ቀለም ከለሩ ምን አይነት ነው? ውሻ አላችሁ? የውሻችሁ ስም ማን ነው? አሁን ይሄ ዝም ብዬ ብዬ ጭንቅላት የመጣልኝ ነው። እንደዚህ አይነት ተመሳሳይ ጥያቄዎች ነው። ምናን ኦፍኮርስ ብዙ ረጅም ሰዓት ጥያቄ ነው። አት ሊስት አነሳት ነው። እና ያንን ከጠየቀ በኋላ ፔቲሽነሩን፣ ቀጥሎ ደግሞ ይጠራት ቤኔፊሽሩ የተሞላለትን ሰው ትጠራና አንድ አይነት ጥያቄ ነው ጠይቋቸው። ለዛኛው መልስ አለው ለዚኛው መልስ አለው። ባይ ዘ ዌይ ሪኮርድድ ከዛ። ለሁለቱ ግን ቢሳ ሰዓቱ ለምሳሌ በጣም ሲምፕል ጥያቄ የግድግዳችሁ ቀለም ምን አይነት ነው የሚለው ጥያቄ። እሷ ነጭ ነው፣ እሱ አረንጓዴ ነው ቢል፣ ያ መቼም ባልና ሚስት የግድግዳውን የግርግዳውን ቀለም ማወቅ አለበት። ሶ ያ ያስጠራጥራል ማለት ነው። ሞር እንትን ያመጣል። ውሻ አላችሁ ወይ? እሷ ውሻ አለን፣ እሱ ውሻ የለን ቢ ለምሳሌ። ኦብቪየስሊ ይሄ ክሊር የሆነ ጥያቄ ነው። መቼ ነው እናትዬውን ያናገርሽው ለሚለው፣ እንደዚህ እንደዚህ አይነት ነገሮች። ስለዚህ አንዳንዴ ጉድ ፌት እውነተኛ ትዳርም ሆኖ ቦታ ማንሰጣቸውና ማናስተውላቸው ነገሮች አሉ። ለምሳሌ ከባለቤትሽ እናት ጋር መቼ ነው ያወራሹ የሚለውን ላናስተውሰው እንችላለን። ራይት ምናልባት የዛሬ ሳምንት ልንል እንችላለን። እሱ መጥቶ ደግሞ ትላንትና ከትላንት ወዲያ ሊል ይችላል ማለት ነው። ስለዚህ ኢንኮንሲስተንሲ ሊፈጥር ይችላል። አም ጀስት ጊቪንግ አን ኤግዛምፕል። እና ባለቤትሽ መቼ ነው የተወለደው ለሚለው ነገር አንዳንዴ እኛ ካልቸራሊ አንዳንዴ ለልደት ለተወለደበት ዓመተ ምሕረት ለተወለደበት ቀን ቦታ ላንሰጥ እንችላለን። እዚህ ሀገር ኢምፖርታንት ነው። እንዴት የባላንት በበርዝ ሴት በርዝ በርዝ ዴት አጣቀ ራይት እንትን ነው ትልቅ ነው። ስለዚህ እንደዚህ አይነት አንቨርሰሪ ለምሳሌ መቼ ነው የተጋባችሁት? ዓመተ ምሕረት በአንቨርሰሪያችሁ መቼ ነበረ? ምን አረጋገጣችሁ? አንዳንዱ አንቨርሰሪውን አያከብርም። የተጋባችሁበትም ቀን ትዝ ላይ ሊሆን ይችላል። በመሬጅ ኢንተርቪው በምትሄድበት ጊዜ እንደዚህ አይነት ፕቴሽን ፋይል አድርጎልሽ ባለቤትሽ ወይ አድርጋል ባለቤት፣ እነዚህ ነገሮች ማጥናት አለባችሁ ማለት ነው። እንደገና ቁጭ ብላችሁ ማስታወስ አለባችሁ ማለት ነው። ይሄ ኢምፖርታንት ነው። አንዳንድ ሰው እምነተኛ ትዳር ነው ምንም ችግር የለውም ብሎ ሄዳል። ልጆች ስፔሻሊ ልጅ የሌለበት ሲቹዌሽን ሲሆን ተለያይተው በሚጠይቃቸው ጊዜ ሊሳሳቱ ይችላሉ። ምክንያቱም አንደኛ ኤክስፔክት አያደርጉትም እንደዚህ አይነት ጥያቄም ይኖራል ብሎ አይጠብቁም። ሁለተኛ ነርቨስነትም አለ። ያ ሲሆን መሳሳት ይመጣል ማለት ነው። ስለዚህ ከዛ በፊት ፕሪፔር ከሆናችሁ መግባት አለባችሁ ማለት ነው። አይ ስትሮንግሊ ሰጀስት ጠበቃ ደውላችሁ ፕሪፔር እንዲያረጋችሁ መጠየቅ፣ ጠበቃ ካላችሁ ጠበቃችሁ ጋር መደወል ኢንተርቪው ይደርሷል። እሱም ሊደውልላችሁ ይችላል ፕሪፔር መደረግ ወይ ፕሪፔር ደሞ ካላረጋችሁ ፕሪፔር አድርገን ሞስት ጠበቆች ፕሪፔር ያደርጋሉ። ያለ ጠበቃ ሞልታችሁ ከሆነ ደግሞ እንመዘጋጀት አዘጋጁ ብሎ ሌላም ጠበቃ ጋር መደወል ይቻላል ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። አንድ ነገር ልጨምር የምንፈልገው ምንድን ነው፣ የኢሚግሬሽን ፍሮድ በጣም ሲሪየስ ፍሮድ ነው። ይቅርታ የለውም። ሌላ አይነት ምስር ፕሬዘንቴሽኖች ይቅርታ አላቸው። ዌይቨር ተሞልቶ በይቅርታ የሲትዝን ስፓውሴ ወሲትዝን አባቴ እናቴ ሊጎዱ ይችላል፣ እኔ ብመለስ። እንደዚህ አይነት ነገር አሉ፣ ዌይቨሮች ይባላሉ። እሱ ራሱን የቻለ ቶፒክ ነው፣ እሱም ሌላ ቅል እንነጋገራለን። ግን ተብሎ ይቅርታ ይጠየቃል ማለት ነው። የሜሬጅ ፍሮድ ግን ይቅርታ የለውም። ስለዚህ በጣም ጥንቃቄ አድርጉ። ከዛ በኋላ ያሰው በዛ በሜሪጅ ፍሩድ ተብሎ ተከልክሎ ያም ትዳር አልቆ እንደገና ሌላ ሚስት ቢያገባ ወልዶ ናው አላር ኦፍ ኤቪደንስ ኖሮት በሚሄድበት ጊዜ ቢካዝ በዛ መጀመሪያ ላይ በተበላሹት ትዳር እስከ መጨረሻ ይከለከላል ማለት እስከ መጨረሻ ኢሚግሬሽን ቤኒፊት ይከለከላል ማለት። ዳት ዊል ቢ አንፎርቹኔት። ስለዚህ በጣም ጥንቃቄ አድርጉ። ላይለው በተጨማሪ ዶክመንትን በሚመለከት በተቻለ መጠን ኤቪደንስን በሚመለከት አሁን ያወራሁት ኢንተርቪውን በሚመለከት ነው። ግን ተጨማሪ ነው መብራሪያ ለመስጠት ያለ ዶክመንትን በሚመለከት ምን አይነት ዶክመንት ነው ማሳየት ያለብን? ባልና ሚስት መሆናችን የሚያሳይ ለሚለው የተለያየ አይነት ዶክመንት ኤቭሪቲንግ አስቀምጡ። ስልክ ስታወሩ ኪፕ ቴክስት፣ ኪፕ ፎቶ። ተነሱ በምትሄድ በቦታ ላይ ቫኬሽን አይተንረር ይሄዳችሁበትን እንደዚህ እንደዛ አንዳንዴ ምንም አያስፈልግም ብላችሁ የምታስቡትን የተሞላ ግን የሜሬጅ ፔቴሽን ካለ እያንዳንዱን ነገር አስቀምጡት። ያ ማስረጃ ነው ማለት ነው። ባልና ሚስት ሆን መሆናችሁን የሚያሳይ ነው ማለት ነው። ሊዝ አብራችሁ የተፈራረማችሁት ፎን ቢልን የተለያየ አይነት ነገሩ አንዳንዴ ሲሪ ነው ብላችሁ የምታስቡት ነገር ለምሳሌ የሆነ ቦታ ለቫኬሽን ሄዳችሁ ያወጣችሁት ወጪ እንደዚህ አይነት ነገር የተነሳችሁት አላስፈላጊ ፎቶ ነው ብላችሁ የምታስቡት ነገር ለዚህ ግን አስፈላጊ ሆነ ሊጠቅማቸው ይችላል ማለት ነው። ይሄ ዩ ኤስ ሲ አይ ኤስ ኦፊሰር ያንን አይቶ ነው ትዳሩ ልክ ነው ወይስ አይደለም የሚለው ነገር ዶክመንቴሽንን አይቶ ነው ከምትናገሩት ነው። ፕሪፔርድ ሆኑ። ዶክመንታቾቹን በደምብ ሰብስቡ። የሚያሳምን ኮምፕሊት የሆነ ኤቪደንስ ለማቅረብ ሞክሩላለሁ እና ጀስት አንድ ሰው ስለተጋባ ጀስት ሜሪጅ ሰርተፊኬት ስላለው አፕሩቭ ይሆናል ማለት አይደለም። ይሄን ለማለት ነው። ስላዳመጣችሁ ያመሰግናለሁ። አወባባላለሁ የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስልኬ 7742820019 7742820019። ደህና ዋሉ። እንደምን አላችሁ? አባባላለው የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት አጠር ያለ ፖይንት ምንድነው፣ አሳይለም ቀጥሮ ሲኖራችሁ ወይም ኢንተርቪው ሲኖራችሁ፣ እንዴት ነው ፕሪፔር ሆናችሁ መግባት ያለባችሁ ምንድነው የሚያስፈልገው የሚለው ነው። በአሁኑ ሰዓት ዩኤስሲአይኤስ ቶሎ ቶሎ እየጠራ ነው፣ አትሊስት ዲሲ ኤሪያ እና ኢቭን ሌሎች ሌሎችም ስቴት እና በተጨማሪ ደግሞ ኢንዲቪጅዋል ሂሪንግ ሲኖራችሁ ወይ ደግሞ ኢንዲቪጅዋል ሂሪንግ ማለት ኮርት ሴም ቲንግ ነው አሳይለም የመጨረሻ ሄሪንግ ሲኖራችሁ እንዴት ነው የሚሆነው? ተዘጋጅታችሁ መግባት ያለባችሁ ወይስ ምንድን ነው የሚፈልገው የሚለውን ነው። በትንሽ ለውጡን ለማሳየት ዩስስ ኦፊሰር ወዲያው ኢንተርቪው ዩስስ ኦፊስ ማለት ኢሚግሬሽን ኦፊስ ነው እና ያ ዩስስ ኦፊስ፣ ለምሳሌ መጀመሪያ በቪዚተር ቪዛ መታችሁ፣ በስቱዲንት ቪዛ መታችሁ፣ በተለያየ አይነት ቪዛ መታችሁ፣ በራችሁ ነው የገባችሁት። ስትሞሉ መጀመሪያ ከዛችሁ ዩስስ ኦፊስ ነው የሚሞላው ከዛ በኋላ ዩኤስሲአይኤስ ዲሲሽን መስጠት አንችልም ወይ ዲና ያርገነዋል ሲል ነው ወደ ኢሚግሬሽን ኮርት የሚሄደው ማለት ነው። ነገር ግን በቦርደር ለመገባ ሰው ቀጥታ ነው ኬዝ ወደ ኢሚግሬሽን የሚሄደው ያ ሪሙቫል ፕሮሲዲንግ ላይ ነው ሁለቱም። ይህም ዩኤስሲአይኤስ ኦፊስ የከለከለውም ወደ ሪሙቫል ፕሮሲዲንግ ሄድና ወደ ኮርት ይሄዳል። ከኮርት በቦርደር ለገባ ደግሞ ቀጥታ ወደ ኮርት የሚሄዳል ያ ሪሙቫል ፕሮሲዲንግ ላይ ስላለ ማለት ነው። ኤኒዌይ ዛሬ ጀስት ልል የመጣሁት ምንድን ነው የሚፈለገው የሚለውን ነው። ኦቭየስሊ መጀመሪያ አንድ ሰው አስታይልም ኳሊፋይ ለማድረግ በተለያየ መልኩ ጥቃት ደረሰብኝ ብሎ ነው። አምስት ግራውንዶች አሉ፣ እነሱን ማሟላት አለበት። በፖለቲካል ኦፒኒየን አንድ ነገር ተቃውሞ አቅርቤ በደረሰብኝ ምክንያት በመንግስት ጥቃት ደርሶብኝ ተደብድቤ ከዛ እዚህ አገር መጥቼ ነው። በተለያየ መልኩ ነው ያስ ፖለቲካል ኦፒኒን ሪሊጅን ማለት በሃይማኖቴ ጥቃት ስለደረሰብኝ ነው። በሶሻል ግሩፕ ማለት በግርዛት ሊሆን ይችላል፣ በዶሜስቲክ አቢዩዝ ሊሆን ይችላል። በተለያየ የተለያየ ነገር ጥቃት ደርሶብኛል ነው። ራይት፣ ሶስት፣ እሱ ነው። በናሽናሊቲ ሌላ ዜጋ ስለሆንኩኝ፣ በኢትኒሲቲ ነው ወይ ደግሞ ኢትኒሲቲ ማለት ዘር ያዘር ስለሆንኩ ማለት ነው። እና እነዛን አምስት ግራውንዶች ማሟላት አለበት። ባይ ዘ ዌይ አሳይለም ኳሊፋይ ለማድረግ እሱ ነው አንዱ።